ውዶች እንግዲህ አይታችኋል፣ እነ ሄሉም ዛሬ ይዤላችሁ መጥቻለሁኝ። እውነት ለመስራት አልፈለግኩም ግን ሀሳብ የለስጥበት ያው እንደ ጀመርኩ ያው ተጠብቁኝ ያላችሁ ብዬ አስባለሁኝ። አስታይቴንም እውነት ለመናገር አላየሁትም እኔ ሰብስክራይብ አላረኩም እያብም ማለት ነው እውነቱ ስነግራችሁ በቃ ማለት መጨረሻን ሊዮ ብዬ ነው ሰብስክራይብ ያላረኩትና እንጂ ክፋት አይደለም። ና አልደረሰኝም። ና እንደ አጋጣሚ ነው ሄሉ ሼር አርጋ አየሁት እና ምን አሰብኩ መሰላችሁ ዶች እያ ሳስበው አሁን የበቀደም እሱ አይሰራችው ብድር የመለሰ ነው ብዬ ነው ማስበው ስላችሁ አልጋ ቤት ተገኝ አይደለ። አሁን አንድ ለአንድ ሆኗል ሄሉም ጥፋተኛ ናት አይደለ በቃ ጥፋተኛ መሆኑ ህዝቡም ስለፈረደበት እሱም ተንጠባረረ ጀግና ነው ሲባል ማለት ነው እና ሄሉ አሳዝነሽኛል በእርግጥ በራስሽ ጥፋት ቢሆን እንደ አንድ ሴት አዝናለሁኝ ጸጸቱን አይቻልም፣ እውነት ለመናገር እና ከባድ ነው። በተለይ ደግሞ በራሳችን እጅ ሆኔ ነገር አበላሽተ ስናጣ ከብዳል ብዬ አስባለሁ ውዶች፣ እንዴት ዋላችሁ? ደህና ናችሁ ወይ? ይሄ ቪዲዮ ከወደዳችሁ ላይክ አርጉልኝ። ያው አውቃለሁኝ ሄሉ ፋሚሊ ትል ላይ ያላችሁ እውነት ለመናገር አስተያየታችሁም ደስ የሚል ነው። ከስድብ ነጻ ሆኔን ነው ኮሜንታችሁ፣ በጣም ደስ ይላል፣ የሚያበረታታ ነው። ወዳችኋለሁኝ ላኪም ስለምታርጉልኝ ሁላችሁም አመሰግናለሁ። በነገራችን ላይ እና በነሄሉ መጥቻለሁ። እንግዲህ ተለቋል እንዳያችሁ። ሄሉ ስታለቅስ ነበር። ግን እቺ ልጅ እኔ ቢሆን በጌታ ማንቃት ነው የሚመስለኝ። ስጥ ነው ማረጋት እቺ ያብጋ ያለችው ማለት ነው። ንግግሯ በጣም ነው አእምሯችሁ የሚነካ ና የእውነት አንቺም ሴት ነሽ። ነገ ጥሎሽ ሊሄድ ይችላል። ወንድ ልጅ ነው ማለት ምንም ቢሆን እንደጀመራችሁ ሽግራችሁ ፊቱና እና የኔ ጋ ማለት ትቼ ነበረ ከምትበጣበጪ ማለት ነው። እነሱ ሲያወሩ እንደውም መግባት አልነበረብሽም የት ማለት ነው። ለምን እነሱ የጀመሩት ነው እነሱ መጨረስ አለባቸው ብዬ አስባለሁ። እና ከባድ ነው ጋይስ፣ እንግዲህ ለመጨረሻ እንደተለያዩ ነው ሰው የሚያወራ። ከዚህ በኋላ ወደ አዲስ አበባ ይመለሳሉ ብለዋል። የተላላጡ ነው የተሳሳሙ ነው። ይሄ ደግሞ ተገቢ ነው ብዬ አላስብም። የእውነት አንተ ለሴት ልጅ የምታስብ ሆነ እያም ማለት ነው እሷ ፍለፊት ይሄ ማድረግም ለምን ያስፈለገ? ከባድ ነው እንዲሁም ከሌሎቹ አንተ ነው አንተ ነው እየገደልካት ሄሉ ማለት ነው። ሌሎቹ እስቲ ተሆኑ ሄዱት ምንም አይደለም። ሌላ ሴት አምጥቶ አይደለም አንተ ደሞ በአንድ ወርና በሁለት ወር የእውነት እንነገለ ልትታረቁ ትችላላችሁ፣ ግን የተሰማኝ አስተያየት ነው የምሰጠውና በጣም ከባድ ነው። እንደ አማራጭ ያጫውት ነው ልጆቹ ማለት ነውና ሴት ሆና ምን አለች? እቺ እያብ ያመጣት አንቺ ሁለቱም ነው ማጫወት የምትፈልጉ ነው አለች እና አስቡት ሉልና ያቤ ማለት ነው እና ከሴት ልጅ ይሄን ንግግር አልጠብቅም። የእውነት ለመናገር በጣም ከባድ ነው ጋይስ። ማለት ለምን እንደተሰማኝ አላቅም። የራሴን እዛ ቦታ አድርጌ ስላየውን አላቅም። አንዳንዱ ስራ ነው፣ ፕራንክ ነው ያሉ ነው። እኔ ግን በእንደዚህ ሄሉ ዝቅ የሚያደርግ ንግግር ልጅቷ የተናገረች የተሳሳሙ ፕራንክ እንደዚህ ፕራንክ አለ። ይሄ እኮ ይወት ነው። ደዘነ ፕራንክ አለ ውዶች፣ ማልቀበል የእውነት የኡመት በጣም አዘንኩትና ሉል ደግሞ አፍ የለም የምታወራው አፍ የለም እውነቱ ስላወጣልኝ እና ያሰግናል፣ ደግሞ ከነና ያሰግናል ይላል። በጥፊ ነበር ያንተ ማጭቁል ለነገሩ ፊት ተሰጠች ሄሉ ናት በዋልክ ሁለታ ይመስለኛል። እና ቅርታ ድምፅ ርችት ነው ርችት ነው የእኔ ውዶች፣ እንዳይረብሻችሁ ብዬ እኔ ድምፅ ማለት ነውና ሉልከሉል ጋር እንደ መምጣት አልነበረች። አንቻውን ከዚህ በኋላ ሉል የሚባለው ማግኘት የለብሽም ብዬ ነው ማስበው። ለምን ሌላ ስም ነው የተሰጥሻሉ? ሄሉ ማለት ነው ሌላ ስም። አንቺ እሱን እንደምትፈልጊ ነው እያብም እያደረግ ያሉ አንቺን ልፈትን የሆናል አላቅም። የፈተነሽ ነው ሊሆን። በቃ ሀሳቤ ብዙ ነው በነገራችን ላይ እና ከንግግሩ ካያቸው ሲሬስ ነው። ከዚህ በኋላ እኔና አንቺ ለጥቅም ትገናኛለህ። ለሌላ ቀን ለስራ ልንገናኝ ይላል። አዎ ከዚህ በኋላ ተመልካች የምታገኝ ይመስላል። ምንም ለም ብታጠፋም፣ በዚህ ፍጥነት የአቺ ልጅ መጥራት አልነበረብህ። መለያየት ካለብህ በጀመራ ከቺ ልጅ ጋር ከሌሉ ጋር በቃ ከዚህ በኋላ መቀጠል አልፈልግም ብለግ ተለያይተ ነው መመለስ ነበረብ። ከዛ በኋላ የጀመርኩ ወይም ደግሞ ያላለቀ ወደ ኢዮትክ መመለስ ትችል ነበር። ይሄን አሉ እዛ አምጥቶ በሀገራዋ ላይ አምጥተ እንደዚህ መሳሳት መለጣጠፍ አስፈልግም። እውነቱን ለመናገር በቃ ተናግረናል። ትናንትና ባጠፋችሁ ጥፋት ግን ትንሽ ስህተት ለምን፣ የሰው ልጅ እኮ ነን እንሳሳታለን። እሷ አሁን የምታስበው እንደተረዳ ከሆነ ማነው? ሉል ሊወዳት ይችላል፣ ሊያፈቅራት ይችላል። እሷ ደግሞ ጭራሽ ጭራሽ እሷ ጋር የለም እንደዚህ አይነትና። በአጭሩ ህይወትሽ ያበላሽ ማን ነው? ሉል ነው። ሄሉዬ ማወቅ ያለብሽ ማለት ነው ምንም ከዚህ በፊት ምንም ቢረዳሽም ምንም፣ ዛሬ ግን ህይወትሽ ያበላሽ ያለው ሉል ነውና በጣም ነው ከባድ ነው ጋይስ ህይወትሺ ናት ጋይስ የእውነት እንደውም ከና እንጃላ ቀን ካሳለፈችው ይሄ ይበልጥ የሚጎዳት ነው የሚመስለኝና ሄሉዬ አይዞሽ፣ አንቺ ጠንካራ ነሽ ወደፊት ምንም ይምጣ ምንም ይምጣ፣ ከሱ የባሰ ነው የምታገኝ እንጂ ምንም። በእርግጥ ይሄ አደባባይ ለስም እንዳስጠፋ የታወቀ ነው እውነት ለመናገር እና ለምን በፊት ስለምንወቅሰው እሱ ጥፋተኛ እንደሆነ ስለምንወቅሰው፣ አሁን ደግሞ ህዝቡ ወደ ሌሉ እንደሚዞር ስለያወቀ ነው እና ብድር ነው የሚመስለኝ ሳስበው፣ የተበቀላት ነው እያልኩ ሳስበው ማለት ነው ለምን ከዚህ በፊት ስሜን እንደዚህ ጠፍቶ አልተውሽም ስላት ነበር። እንዴት በቀላሉ ልቷ ችላቻል ታዲያ?